ደግሞ ሀሳብም አሉት እና የግል ሀሳቡ በጣም የሚያመዝንብዎት ከሆነ ለምን አክቲቪስት አይሆኑም? እርሶ ፌስቡክ ላይ የሚጽፋቸው ነገሮች እንደ ግል ነው። እሱ እዛ ላይም አስታውቅ የሚጽፍባቸው ሁኔታዎች አሉ። ይሄ መንግስትንም ድርጅትንም አይመለከትም። ሰው በራሱ በመሰለው በገባው መሰረት በዛ ክራይሲስ ወቅት ማኔጅ ማድረግ ይችላል ማለት ነው። ጽሁፎች እንደ ንግግር አይደለም የሚተረጉሙ በፈለገው ሰው አቅጣጫ የሚበታተናቸው ይታወቃል። ይሄ እሱን ማብራሪያ ይሰጡኛል ለምን ያሉበትን ምክንያት ግን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 የሚፈልግ ነው። እስቲ በመጀመሪያ ጥያቄን ማድረገው፣ የፌስቡክ ገጾት ላይ የሚጽፉት አወዛጋቢ ነገሮች አሉ እንደ ግለሰብ ነው የሚጽፉት ወይስ እንደ ድርጅት ነው? በፌስቡክ ገጽ ላይ የሚጽፋቸው ነገሮች እንደ ግል ነው። እሱ እዛ ላይም አስታውቅ የሚጽፍባቸው ሁኔታዎች አሉ። ይህ መንግስትንም ድርጅትንም አይመለከትም። እዚህ የሚሰራበት አካሄድ አለ ወይ? አንድ ሰው የድርጅት አባል ሆኖ የድርጅት ባለስልጣን ሆኖ እኔ ለምሳሌ የእርሱን እንደ ድርጅት አቋም ነው መወስደው። የእርሱን የሚጽፉትን የሚወክሉት ድርጅት አሉት አነሰን በዛ የአገር መሪ ኖት። ካልሆነ ከናካቴው መተው ነው የፌስቡክ ገጹን። አልበዚያም ደግሞ እንደ ድርጅት ሚል አቋም ካልሆነ እንዴት እንደዚህ አይነት በሁለት ማሊያ እንዴት መጫወት እንችላለን? አንዳንድ ነገሮች ከዚህ በፊት የነበረ አመለካከትም አሰራርም አለ። ግን ደግሞ ያልታወቁ ያልተለመዱ ነገሮች ቢደረጉም ሊገርም አይገባም ማለት ነው። አንድ ነገር ከዚህ በፊት ዓለም ላይ አልነበረም ማለት አሁን አይኖርም ወደፊትም አይመጣም ማለት አይደለም። ዞሮ ዞሮ እኔ ድርጅት ውስጥም ሲሄድ ከድርጅት ውጭም ሲሆን እኔ እኔ ነኝ። ኖርማሊ እዛም እዚህም የማራምዱ አቋም ያው ነው። ዞሮ ዞሮ ግን እንደ ድርጅት ተወያይተሽ ይሄ የድርጅት አቋም ነው በዚህ መስመር ይሄድ ተብሎ ሲመጣና በአንዳንዴ አንዳንዴ ቀውስ ሲመጣ ሰው በራሱ በመሰለው በገባው መሰረት በዛ ክራይሲስ ወቅት የማኔጅ ማድረግ ይችላል ማለት ነው። ጽሁፎች እንደ ንግግር አይደለም የሚተረጉሙ በፈለገው ሰው አቅጣጫ የሚበታትናቸው ይታወቃል። ይሄ እሱን ማብራሪያ ይሰጡኛል፣ ለምን ያሉበትን ምክንያት ግን እንደ ድርጅት አሁንም ልመለስና የድርጅት አባሎች፣ የድርጅት ባለስልጣኖች፣ የድርጅት ኃላፊዎች፣ ሀገር የሚመሩ እንደርሱ ያሉ ሰዎች ብድግ ብለው መርህጥ ሰው የሚፈልጉትን የሚያደርጉና ወይም ደግሞ አገር ያረጋጋል ብለው የሚጽፉ ከሆነ ያለምንም ምክክር ድርጅቱ በእብሪተኞች ተሞልቷል ማለት ነው። አይ አይደለም። በእብሪተኞቹ ሳይሆን አንደኛ፣ ይሄ እኔ የምጽፋቸው ጽሁፎች የምናገራቸው ንግግሮች የእብሪት ነው ወይስ አይደለም የሚለውን ማየት ጥሩ ነው። እሱን ማየት ነው። እብሪት ማን ነው የሚለው፣ እብሪተኛስ ማን ነው? ምናልባትም እብሪተኝነትን ማውገዝም እብሪት ሊባል ይችላል። ያው እንዳታያይ ነው ማለት ነው። ዞሮ ዞሮ ግን በእኛ ድርጅት ውስጥ ውይይት አለ፣ የድርጅት መሪሆዎች አሉ። የድርጅት መሪሆው ደግሞ ሰፊ ነው። የእያንዳንዱን ግለሰብ ማንነት ሙሉ በሙሉ የሚደመስስ አይደለም። ሙሉ በሙሉ የሚደመስስ ሳይሆን በዛ ውስጥ ባለው መዋቅር ውስጥ ግለሰቦች ነፃነት አላቸው። ስለዚህ በዛ መሪ መናገር ምንም የሚጋጭ ነገር አይደለም ማለት ነው። እኔ አስቤ ሲል ሲናገር በዛ ደረጃ የተናገርከው የጻፍከው ሀገር የሚበትን የሚበጠብጥ ነው በሚል እስካሁን የቀረበብኝ ኬስ የለም። ዞሮ ዞሮ ግን ችግርም ካለ ተወያይተን በዚህ መስመር ማስተካከል ይቻላል ማለት ይቻላል። ግን ዞሮ ዞሮ በእኛ ድርጅት ውስጥ የስራ አስፈጻሚ ኮሚቴ አለ፣ ማዕከላዊ ኮሚቴ አለ፣ በየደረጃው የአደረጃጀት መዋቅሮች አሉ በዛ ችግር የለም ማለት ነው። ሰሞኑን አነጋጋሪ ስለነበረችው ጽሑፎ ብቻ ማንሳት ነው የፈለጉት? ወደ እሱ ገና አልመጣውም ግን በእርግጥ ወደ ዝርዝሮቹ ገና አልመጣውም ግን በፌስቡክ ገጾ ላይ ከዛሬ ዓመት ጀምሮ ነውጡ በመጣበት ጊዜ ጀምሮ የሚጽፉትን ጽሑፎች ለማለት ፈልጌ ነው እንጂ እርስዎ ነጥለው እብሪተኛን መናገር ብሪተኛ ሊያስብል ይችላል፣ ያሉበትን እሷን ነጥቧ አግኝቻታለሁ። ግን እኔ ወደ እሱ አልመጣውም። ወደ እሱ ሳይሆን ገና ከመጀመሪያው ጀምሮ ከመፈንቅለ መንግሥት ሙከራ ነው ተብሎ ከሚታሰብበት ቀድሞ ከሆነገ ወደ ሀገር ሲገባ ከነበረው አገሪቱ ላይ ከነበረው ግጭት አንስቶ እስከ ሰሞነኛው ድረስ አጻጻፍዎት ድርጅቱን ይወክላል? የድርጅቱ አቋም ነው ወይ? ብዬ መጠየቅ የፈለኩት ለዛ ነው እንጂ እርስዎ አንዷን ብቻ መዘው እንዳሉት ወደዛ ገና አልመጣሁም። ስለዚህ የሚጽፉት በግሉ ነው። ዞሮ ዞሮ የድርጅት የራሱ ፔጅ አለው። በዛ ፔጅ ላይ የሚጻፈው ጽሁፍ በውይይት የሚለቀቅ ነው። ውይይት በዚህ መስመር መሄድ አለበት ተብሎ በመሪው መሰረት በድርጅቱ እንትን የሚሄድ ነው። ከዛ ባሻገር ግን እኔ የድርጅት አባል ቢሆንም የግል ማንነቴን ደግሞ አለኝ ማለት ነው። እኔ ብቻ ሳይሆን ለምሳሌ እነ ጋንዲም የኢንዲያን ናሽናል ኮንግረስ አባል ቢሆኑም የግላቸው ደግሞ ማንነት ነበራቸው። እንደ ድርጅት የሚንጸባረቅ አመለካከቶች ነበሩ። እሳቸው ደግሞ በግላቸው የሚያንጸባርቁት አመለካከት ነበራቸው። ስለዚህ በዚህ ደረጃ ድርጅት ገምግሞ ይሄ ነገር አግባብ አይደለም አላለኝም። የግል ፍላጎት አሉት የድርጅትም ፍላጎትም ቢኖር የግል ደግሞ ሀሳብም አሉት እና የግል ሀሳቡ በጣም የሚያመዝንቦት ከሆነ ለምን አክቲቪስት አይሆኑም እርሶ? ይቻላል። እሱም ግን አክቲቪስት መሆን አንድ ነገር ሆኖ እንደ አንድ አክቲቪስት ማንቀሳቀስና በድርጅት መዋቅር ውስጥ ሆኖ ሀሳብን ማራመድ ትክክል ነው ብለን የምንለውን ሌሎች የድርጅት አባላትም አመራሮችም እንዲጋሩት በሁሉም መድረኮች በዛ ደረጃ መንቀሳቀስ ይጠቅማል በሚል ነው እንጂ በግል ቆሞ እንደ ግል ማለት ይቻላል፣ ግን አንድ ለብቻ ካወጣ ችግር ነው ያለው። ሶ አሁን የግል አመለካከትን ስናንጸባርቅ ወይም ሳንጸባርቅ፣ እኔ በድርጅት ውስጥ ያለው በዛ መዋቅር በድርጅት ውስጥ መዋቅሩን ተከትሎ ማራመድ የምንፈልገውን አስተሳሰብ እናራምዳለን። ከዛ ደግሞ ጀነራል ፐብሊኩንም ደግሞ አድረስ ማድረግ ያስፈልጋል ማለት ነው። ለዛ ነው እንጂ ለአክቲቪስትነት ምንም ችግር ያለው አይደለም ማለት ነው። ግን አክቲቪስትነት እንድግል አክቲቭ እንትን ማድረግ ነው የሚሆነው። በቅርብ የኦሮሞ ፓርቲዎች በሙሉ ተሰብስበው እንደ ድርጅት ድርጅቶች በሙሉ ከተበታተኑበት ኦፌኮም ነበረ፣ ፈራረማችኋለው ኦነግም ነበረ፣ ሌሎችም በርካታ ድርጅቶች አንድ ላይ ተሰብስበው ነበረ። መልሰው እንደገና ወደ መበታተን የሚመስል ሁኔታ የመጡበት ሁኔታ ደግሞ ሰሞኑን እያየን ነው። እና ምንድን ነው የተፈጠረው? ለምንድን ነው መስማማት ያቃታችሁ? መዋህደስ መግባባት ያቃታችሁ ምንድነው ፈተናዎቹ? እሱ ላይ አንደኛ አንድ ላይ ሲመጣ ለስድስት ወር የቆየ ውይይት ነበረ። ያ ውይይት በዋና ዋና ጉዳዮች ላይ በመግባባት በፊርማ ተጠናቋል። ከዛ በኋላ ደግሞ መበታተን የሚባለውን ነገር አላየሁም። በድርጅቶቹ ማለት ያስቀመጡት የስራ ዘርፍ ነበረ ድርጅቶች የድርጅቶች መሪዎች እኮ ወጥተው ሲያወግዟችሁ ሲቃውሟችሁ ሲቆጧችሁ ነበር። እሱን ያንን የሚመሩ አካላት አሉ። በስምምነት ውስጥም ስለዛ ስብስብ ማን መቼ እንዴት መናገር ይችላል የሚለው ስላለ እዛ ውስጥ እኔ መግባት አልፈልግም። ግን ዞሮ ዞሮ በክልላችን ሰላም በክልላችን የህግ የበላይነት እንዲሰፍን በክልላችን ህዝቡ በሰላም ወጥቶ በሰላም እንዲገባ መረጋጋት እንዲኖር በዚህ ዙሪያ የሁሉም ፓርቲዎች ኢንተረስት ስላላቸው ስምምነት አለ። እንግዲህ እንደ ድርጅት ተስማምታችሁ ነበረ። የኦሮሞ ህዝብንም ፎይ እያስባለ ለጊዜውም ቢሆን ደስ የሚልም ክስተት ነበረ። ብዙ ሰው ይመኘውም ስለነበረ የኦሮሞ ፓርቲዎች በሙሉ ሰብሰብ ብለው ለህዝባቸው የተሻለ መፍትሄ እንዲወልዱ በህብረት ሲመኙ የነበረበት ሁኔታ ነበረ። እንግዲህ የአንድ ቋንቋ ተናጋሪዎች አንድ ባህል ያላችሁ፣ ለአንድ ህዝብ የምትታገሉ፣ ሆዴ ደግሞ በታሪክ አጋጣሚ አገር መምራት የቻለ የአማራውም፣ የትግሬውም፣ የደቡቡም፣ የሀረሪውም፣ የሶማሌውም መንግስት አባት መሆን የቻለ ድርጅቱ ነው። እንደ ወጣ ያው የሚታወቅ ነው። እናንተ ሳትስማሙ እናንተ እርስ በርሳችሁ ሳትፈቀሩ አገር እንዴት አድርጋችሁ ነው የምትመሩት? እናንተ በጋራ አንድ ላይ መዋሃድ አቅቷችሁ፣ እናንተ አመል ለአመል ተቻችላችሁ፣ ባህሪ ለባህሪ ተቻችላችሁ፣ ህዝቦችንም ራሳችሁ ተቀራርባችሁ፣ የሚሻገር ፍቅር የሚሻገር ለህዝቦችን በሙሉ የሚያቅፍ ነገር መስራት ያልቻላችሁ ሰዎች እንዴት ነው ሀገር የምትመሩት? እንዴት ነው ለሀገር መፍትሄ የምታመጡት? አቶ አንደኛ መፋቀር መዋሃድ መቀራረብ መነጋገር አንድ መሆን ያልቻላችሁ የሚለው ነገር እሱ መስተካከል ያለበት እይታ ነው። ማንኛውም ፓርቲ ይሁን፣ ኢቨን በአንድ ፓርቲ ውስጥም በሁሉም ጉዳዮች ሰው መስማማት አይችልም። ዋናው ጉዳይ ሰዎች በአንድ ሀገር ውስጥ የተለያየ አመለካከት ብኖራቸውም የተለያየ ማንነት ብኖራቸውም ግን በመሰረታዊ ጉዳዮች ላይ በሀገር ሕልውና ጉዳይ ላይ ተስማምተው መሄድ መቻል አለባቸው። ይሄን እንገነዘባለን። ይሄ እንዲሆን ደግሞ እንደ መንግስት ያው ሂድድ ሀገር እየመራ ነው የድርሻ ወይም የአንዳንድ የቦታ እንትኖች ሊኖሩ ይችላሉ። እሱ ግልጽ መሆን አለበት። ግን በኢትዮጵያ ውስጥ በኦሮሞ ማህበረሰብ ውስጥ አንድነት የመጣ ዘንድ መነጋገር የመጣ ዘንድ፣ ሁሉም የመሰለውን አስተሳሰብ እንዲያራምድ፣ ህብረተሰቡን ጋር እንዲደርስ፣ የውይይት መድረክ እንዲስፋፋ፣ ሰው መዋየት እንዲችል፣ ሁሉንም ሁኔታ የቻልነውን ሁሉ አድርገናል ማለት ነው። ሶ ዞሮ ዞሮ ምንድን ነው አገር እየተመራ ነው ዲሞክራታይዜሽን ፕሮሰስ ላይ ነን፣ ጀምረናል። የሚመራው ሞቦታይ ሀገር እንደዚህ ነው የሚመራው። በእውነት አደራውስ ለእናንተስ የተሰጣችሁ በዚህ መንገድ እንድታደረጉት ነበረ? የኦሮሞ ህዝብ በእውነት ይቅር ብሏቸው አልነበረም ወይ ኦህዴድ ተለውጭ ያለው ሲል ለህዝቡ አጠገብ ቆሚያለሁ ሲል ለህዝቡ እታገዳለሁ ሲል በእውነት የኦሮሞ ህዝብ ይቅር አላለውም ወይ? በእውነት የኦሮሞ ህዝብ እንደገና አቅፎ ከእናንተ ጋር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 እዚህ ለውጥስ ስ አልመራችሁም? እንዴት እንደገና ተመልሳችሁ ትገሉታላችሁ? እንዴት እንደገና ተመልሳችሁ ወታደር ትልኩበታላችሁ? እንዴት እንደገና የኦሮሞ እናት ዘንድሮም ልጇን ትቀብራለች? አቶ ታዬ አገር እንደዚህ ነው የሚመራው? በእውነት ተለውጣችኋል እናንተ። እሱ ነገር ግልጽ መሆን አለበት። በጣም ተለውጠናል። እጅግ በጣም ተለውጠናል። አሁን ከነበረው ሞትና ቁስል በፖሊስ የደረሰው ጉዳት እጅግ በጣም ትንሽ ነው። አራት አምስት ሲሆን ነው ቢሆን ነው ችግሩ የተፈጠረው። በዚህ ሀገር ውስጥ የተቀበሩ ፈንጂዎች ብዙ አሉ። የኢትዮጵያ ህዝብም የኦሮሞ ህዝብም መገንዘብ ያለበት አለ። አንደኛው በብሔር ብሔረሰብ መካከል መጠራጠር፣ መጠላላት፣ ወደ ጫፍ መርገጥ አለ። አንዱ ሌላውን የማውገዝ አለ። ሁለተኛው በሃይማኖት መካከል እየተቀበረ ፈንጂ አለ። በዚህ ላይ ደግሞ ውስብስብ የኢኮኖሚ ችግሮች አሉ። ስለዚህ የሆነ ችግር ትንሽ ችግር በተፈጠረ ጊዜ ያ ቀውስ ሲነሳ ሌላ ተደራራቢ ቀውሶችን ይዞ ሊመጣ ይችላል ማለት ነው። ወታደር የምንልኮ ፖሊስ የሚሄደው ሕብረተሰቡን ለመጉዳት ሳይሆን በዛ አካባቢ በሕብረተሰቡ ሰላማዊ ሰልፍ በወጣ ጊዜ ያንን አስታኮ የሚዘርፉ አሉ፣ ያንን አስታኮ የሚገሉ አሉ። እሱን ለመቆጣጠር ነው። እሱን ደግሞ ማድረግ ነበረብን ማድረግ አሁንም ይኖርብናል። ይሄ በዛ ደረጃ ወደ ጫፍ ተወስዶ ዛሬም እንዴት ነው፣ ዛሬም እንዴት ነው፣ ዋናው ችግር እሱ አካባቢ ለምን ነው ወደ ቀውሶ የመጣ ነው? ለምሳሌ ማነው ያመጣው? እሱን ማየት ጥሩ ነው። ምክንያቱም አታቋርጭኝና እኔም እንትን አለኝ ማለት ነው። አሁን ከዚህ በፊት አንድ ወቅት ላይ አምና ነው እርግጠኛ ነኝ ጠቅላይ ሚኒስቴር አብይ ጽህፈት ቤታቸው በነበሩበት ሰራዊት ጠመንጃ ይዘው ሄዶ ነበረ። አንቺም ታውቂያለሽ። ያ ሲሆን ጠቅላይ ሚኒስትሩ ማታ ላይ መግለጫ ሲያወጣ ሰራዊቱ እኔን ለማነጋገር ነው የመጣው ተነጋግረን ነገሩን ፈተን ገብቷል ነው ያሉት። ለምንድን ነው የነበረውን ሁኔታ እንደነበረ ማውረድ ይቻል ነበረ። ያ ሲደረግ ምን ሊሆን ይችላል ነው ያሉ። ፈንጂዎችን ስለሚያቅ ነው እሱ። በብሔር መተራረድ ሊኖር ይችላል፣ በሃይማኖት በጎሳም ጭምር የተሰበኩ ሰበካዎች የተቀበሩ ፈንጂዎች ኦነስትሊ ካየን በዛ ደረጃ አሉ ማለት ነው። እነዚህን ነገሮች ከግንዛቤ ካስገባን ችግር ራሱ ሲፈጠር ለነዛ ችግሮች ሪያክት ስናደርግ ያንን ከግንዛቤ ማድረስ ማድረግ ነበረብን። አሁን ያኔ ይሄ ከሳቴ ጠባቂዎች መቀየር ማታ ላይ ማክሰኞ አይ ቲንክ የዛሬ ሳምንት ነው እሱ ነገር ያ፣ ሲሆን እሱ እንዴት ነው የሆነው? ማን ነው ያደረገው? ተጣርቶ የህግ አግባብ በህግ አግባብ መታየት ያለበት እንዳለ ሆኖ፣ ያ ቢሆን እንዳለ ሆኖ ሆኖ ምንድን ነው መደረግ የነበረበት አክቲቪስት ጀዋር ደጋፊዎች አሉት፣ ተከታዮች አሉት፣ ይታወቃል። ደግሞ ተከታዮች እንዳሉት ሁሉ የሚቃወሙትም ደግሞ በሚናገራቸው በሚያራምዳቸው አቋሞች በተቃራኒ የሚቆሙ ደግሞ ወገኖችም አሉ። ሰው ችግር ሲፈጠር በእንደዚህ አይነት አካባቢ መደረግ የነበረበት ምንድን ነው? የመንግስት አካል ነበረ። አሁን ጠባቂ ይቀየር ካለ ኃላፊዎች አሉ። ለምንድን ነው የሚሆነው ማለት ይቻል ነበረ። ከዛም ባሻገር የመንግስት ኃላፊዎች አሉ ይተዋወቃሉ፣ ይቀራረባሉ። ይሄ ሆኗል፣ ለምንድነው የሆነው ማለት ይቻል ነበረ? እና በዛ አግባብ ነገሩን ማለዘብ ምንም ወደ ቀውስ አንገባ